ጨርሻለሁ ግን ጀነራል ጥያቄ፣ ውሻ ለምንድን ነው የማይወደደው? ለማሳደግ ቢፈለግ አንድ ስላም የሆነ ሰው ይቻላል ለማሳደግ ቢፈልግ አንድ ሰው አይፈቀድለታል። ለምንድን ነው የማይወደደው? ውሻን እኛ አንጠላው፣ ነገር ግን ምንለ ከውሻ የሚገኙ ይሄ ልጋጉ፣ ለሃጩ፣ ሽንቱ ከአካባቢ ይነጅሳል። ልክ የሰው ልጅ አለ ለምሳሌ ከሰው ልጅ የሚነጅስ ነገር አለ፣ ሽንቱ ይነጅሳል፣ አካባቢ ይነጅሳል አይደለም? ልክ እንዲሁ ከውሻም የሚነጅሱ ነገራቶች አሉ። እነዚያ ነጃሳዎች ደግሞ ከነኩን ለሶላት ብቋ የሆንም ቦታው ትራል። ከዚህ አንጻር ነው እንጂ ከሚነጅሱ ነገራቶች አሉት እንጂ ውሻን መጠላት አይደለም። በውሻ ምክንያት የጸደቀች ሴት እንዳለች እስልምና ያሰብራል። የሚገርምሽ ከኔ ጋር ነሽ ሚቱ ነሻል። ነቢያችን ሙሐመድ ሰለም ሲያስተምሩ ጊዜ ምን አሉ? በአንድ ውሻ ምክንያት ኃጢአቷ የተማረላት ሴት አለች ብሎ ተናገሩት። አ ውሻ እንዴት ይጠላ ሚስላ ውሻ ይጠላ ሚስላው ከውሻ የሚነጅሱ ነገራቶች አሉ ነው እንዴት ከኃጢአቷ ነጻቻች ሴት በውሻ ምክንያት ሲባል ጊዜ፣ በነቢያችን ሰለላሁ ዓለይሂ ወሰለም ሲናገሩ ምን አሉ? አንዲት ሴት ነበረች ካለፉት ሴቶች መካከል አለች። ያቺ ሴትዮ ኮሜንት ላይ የሚሳደቡ ልጆች አሉ ሚት አድርጓቸው ልጆች ሻድሚኖች ካላቸው ጥያቄ ያለው ክርስቲያን ካለ ማንኛውም መጠየቅ ይችላል። ስለ ነቢዩ መሐመድ ስለ ላ ስለም ስለ ስልምና መልካምነት ስትሰሙ ከሰማችሁት ነገር ተቃራኒ ሲሆንባችሁ ጊዜ አትናደዱ። ልጆች ካላችሁ የሚነግሯችሁ ጭንቅላታችሁን ለመድፈንና ለመዝጋት ነው። ስለ ስልምና እንዳትሰሙባቸው ከሰማችሁ እንደምትማረኩባቸው ስለሚያውቁ ስለዚህ መጥፎ ነገር የሚነግሯችሁን ከዚህ በታችሁ መጠየቅ ትችላላችሁ። ሙሐመድ እንደዚህ ነው ያሏችሁን ሁሉ ገብታችሁ በነፃነት ጠይቁ። ሃያ አራት ሰዓት አለሁ እናንተን ጥያቄ ለመመለስ ያንን የነገሯቸውን ሁሉ ነገር በጭንቅላታቸው ውስጥ የገነቡትን ሁሉ ውሸትና ቅጥፈት ለማፈራረስና እውነትን ለማጽደቅ በጭንቅላታቸው ውስጥ አለሁ። እውነት ስላለኝ በግልጽ ነው ነገራቸው። ኑና ጠይቆ የሰማችሁትን እንዳጠቃላይ፣ ስለ ውሻ እንቀጥል። ስለ ውሻ፣ በውሻ ምክንያት ኃጢአቷ የተማረላት ሴት እንዳለች ነቢያችን ሰለላሁ አለይሂ ወሰለም እያስተማሩ እንዲህ ብለዋል። አንዲት ሴት ነበረች አሉ፣ አማኝ ሴት ኃጢአት ግን አለባት። ልክ አማኝ ሆኖ ዛሬ ብዙ ኃጢአት እንደሚሰራ ሙስሊም ሰው ማለት ነው። እንደዛ አይነት ሴት ነበረች። ይቺ ሴት ከእለታት አንድ ቀን እያለፈች እያለች የሆነ ቦታ ላይ አንድ ውሻ ከሆነች ጉድጓድ አፋፍ ላይ ተቀምጦ ሲያለከልክ ትመለከተዋለች። ቻዋል ውሃ ተጠምቷል። ገብቶ መጠጣት አልቻለም፣ ወደ ጉድጓድ ውስጥ ውሻ። ይሄን የተረዳች ሴት እች ሴት ምን አደረገች? ለምን ይሄን ውሻ አላጠጣውም ብላ፣ ማንም ያያት ሰው የለም፣ ማብሯት የለም። ነገር ግን ፈጣሪ አላህ ሱብሃነወተዓላ የምትሰራውን የምታደርገውን ሁሉ አይደበቅበትም ያለሱ እች ሴት ሄደችና ወደ ጉድጓድ ውስጥ ገብታ ጫማዋን አውልቃ በጫማዋ እየጨለፈች አጠጣቸው ካጠጣችው በኋላ ውሻው ሄደ ጠግቦ የሚፈልገውን አገኘ ውሃ መጠጣት ነበር ሴትየዋም ወጣችና ጫማዋን ለብሳ ሄደች ፈሸከረ ላሁ ለሃ ፈፈረ ለሃሉ ነብስ ላ ስለም አላህም ይሄን ስራዋን አየላት ስራዋንም ወደደላት አወደሰላት ኃጢአቷንም ማረላት አሉ

የዋሻው ባለቤቶች የሚል ራሱን የቻለ ምዕራፍ አለ። የዋሻው ባለቤቶች ጋር አብሮ ውሻ እንደነበርና እነርሱ ሲጠብቅ እንደነበረ ያው ውሻ የሰራውን ገድል ጠቅሶለታል አላህ በቁርአን ላይ እና ስለዚህ ከውሻ ሳይሆን ከውሻ የሚገኙ ነገራቶችን ነጃሳዎችን ስለ መጠንቀቅ ነው ኢስላም ያለው አስተምሯል። ያ ቅድም የጠቀስኩ ታሪክ እኛ ጋርም ስላለ በጫማ ሰታው ኃጢአቷ እንደተማረላት እሱም እኛ ጋርም አለ፣ አንድ አይነት ነው። እና አሁን ከገባ አይቀር የመጨረሻ አንድ ጥያቄ ድድገም እና በእስልምና መዳንና ከሞት በኋላ ያለው ህይወት እንዴት ነው የምትረዱት? እንዴት ነው ወይ ደግሞ ቁርአናችሁ ላይ በምን አይነት መንገድ ነው የገለጸላችሁ? መልካም፣ አንድ ሰው ሙስሊም በመሆኑ ምክንያት ድኗል። አላህ ቃል በቃል ምናለ ቀድ አፍለሐል ሙእሚኑን የምእመናን ምዕራፍ የሚል ራሱን የቻለ ምዕራፍ አለ።

እነዚያ አምነው መልካምን የሰሩትን የገነትን ጸጋ ላስገባቸው ቃል ገብቼላቸዋለሁ። ወዕደላሂ ሐቅ አለ የእኔ የአምላካችን የአላህ ቃል እውነት ሲሆንም አለ ወሁወል ዐዚዙል ሐኪም እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል። ይሄ ነው እና ስለዚህ የሰው ልጅ ኃጢአቱን ስሬት የሚያገኝበት ልክ እንዲሁ ገነትን የሚያገኝበት ብቸኛው መንገድ በዚያ በአንዱ በአምላክ በአላ ስብሐነሁ ወተዓላ ሲያምን ጊዜ የዛኔ ይድናል። ቀጣዩንም ዓለም ገነትንም ይወርሳል

አላህ ገነትን በእርሱ ላይ እርም አድርጎበታል። ታዲያ ወዴት ነው የሚሄደው? ወመዋሁና መመለሻው ግን እሳት ነች፣ ገሃነብ ነች። ለዚህ ሰው አለ የመሲሁን አስተምህሮ እጥር ምጥን አድርጎ ያስቀመጠ የቁርአን አንቀጽ። ከቁርአን ተአምረኛነት አንዱ ምንድን ነው? በትንሽ ቃላቶች ሙሉ የሰውን መልእክት ከመጀመሪያው እስከመጨረሻው የመግለጽ ኃይል አለው። ቁርአን መሲሁ ምን አስተማር የሚለውን አስቀመጠ እዚህ ጋ በቀጣዩ ዓለም ማን ይድናል፣ ማን አይድንም የሚለውን መሲሁ ያስተማረውን ሁሉ አስቀመጠ። መሲሁ ምን አላቸው? እናንተ የእስራኤል ልጆች ሆይ አላቸው የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዞ አላቸው። ይሄ ነው አስተምህሮ። ከዚያ ማን ይድናል የሚለውን ቀጥሎ ተናገረ። ምን አለ? እነሆ በአላህ ላይ ሌላን አካል ያጋራ ሰው እርሱ ገነትን አያገኛትም እንዳያስባት አለ። ይልቁንስ መመለሻው ገሃነም ናት አለ። ወማ ሊዛሊሚና ሚን አንሳር፣ ነፍሱንም በክህደት ለበደለ ሰው ማንም ረዳት አይኖረውም። የዛ ብሎ ተናገራል። እና ይህ ነው በጣም ነው የማመሰግነው። ቀጣይ ሲመጣ ለምን እንደሚሆን ግልጽ ነው። እና በጣም የነገሰው የለ አመሰግናለሁ። ምናልባት አንድ ነገር ከዚህ ጋር በተጨማሪ ከውሻ ጋር ተያይዘው የትኛውም አውሮፓ አሜሪካም ስትኖሪ ውሻን ካላስከተብሽ ክትባት፣ ቫክሲን ካልወሰደ እንደ ማንኛውም ፔት በሽታ ያስተላልፋል ተብሎ ይታሰባል አይደለም? ስለዚህ ሁሉ ጊዜም ክትባቱን መጠበቅ አለበት ብሎ ስለዚህ አንዱ ነገር ከዛ ከልጋ ጉጋ ተያይዞ ሬቢት የሚባል ቫይረስ አለ። ከእሱ ጋርም ተያይዞ ሞደርን ሳይንስ ራሱ ከላስ ክትብሽው በስተቀር በሽታን ስለሚያመጣ አይመከርም። ዝም ብሎ ይሄ አስትሬ የሆነ ወይም ደግሞ ዝም ብሎ ዘላን ውሻን ቤትሽ አታስገቢም። ከዛም ጋር ይያያዛል። በሽታ እንዳይተላለፍ እያንዳንዷ ነገር ሞደርን ሳይንስ በአካፕ ያለው ነው ራሱ። እነዚህ ሀዲሶቹን በቀናነት ከታየ ኢስላም የሚከለከለው ከምን ከምን ጋ ይያያዛል የሚለውን እዚህ ጋ ልታገኙ ትችላለች። ለሀጩ እና ከፈሳሽ የሚወጣው ፈሳሽ ማለቱ ኖርማሊ፣ ውሻ ከይሄ ዋይልድ ከሆኑ እንስሳቶች ጋር የመገናኘት ቴንደንሲ አለው። ወደ ጫካ ይሄዳል። እዛ ሂዶ ከናቹራል ሆስት ከሆኑት የሬቢስ ቫይረስ ከነሱ ጋር ሊገናኝ ይችላል ያን ይዞ መቶ በሽታው ከያዘው የእብድ ውሻ በሽታ ይባላል በተለምዶ ሀንድረድ ፐርሰንት ደግሞ ኪለር ነው ቫይረሱ ማለት ነው ለውሻውም ለሰው ልጅም ማለት ነው ስለዚህ ከዛ ጋር የተያይዞ ጥንቃቄ አለው እንጂ ውሻን ለአደን እንጠቀመዋለን አደን ለማደን ለጥበቃ ቤትን ለመጠበቅ አዘጋርዲያን ልናሳድገው እንችላለን ሁለተኛ ደግሞ ሰብልን ለመጠበቅ እርሻ ቦታ ማለት ነው የሚከለከለው አሁን ሞደርን ሳይንስ ታውቂያለሽ፣ አውሮፓ እና ምናምን ውሻን ዘክስ ኢንቲሜት ላይ ያደርጉታል አይደለም። በጣም በሚያስጠላ ሁኔታ ይህን ታውቂያለሽ፣ ካናዳ ውስጥ ውሻን እንድናገባ ይፈቀድልን የሚል ሙቭመንት አለ። እንደዚህ አይነት በጣም ጸያፍ ነገርም የሚሰሩ አሉ። እና አልጋሽ ላይ ምናምን፣ ቤትሽ ውስጥ ምናምን ያለው ነገር በኢስላም ክልክል ነው። እነዚህ ከሶስት ነገሮች በዑለማዎች መካከልም ኺላፍ አለ። ቤት ማሳደግ ምናምን የሚባለው ነገር ራሱ ማለት ነው። ከሶስቱ ምክንያቱ አንድ ለአደን አሁን ለምሳሌ ለትልልቅ ወንጀለኞችን ምርመራ እንትኑ ታውቂያለሽ ኦሊፋክተሪ ነርቭ በጣም ሻርፕ ነው። አንድ ፐርሰንት እና ይሄ ለክሪሚናል እንትን ራሱ ይጠቀሙታል። ስእነዚህ እነዚህ ነገሮች በኢስላም ራሱ ድጋፍ አላቸው። ውሻውን ለምሳሌ ለአደል ልከሽው በአላህ ስም ብለሽ ከላክሽው ያንን ውሻ እና ከያዘ የያዘው ነገር ሐላል ነው ለኛ፣ እንበላለን። ከዛ ውጭ ግን ይሄ በአውሮፓውያኖች አሜሪካኖች ውስጥ ያለው እጅግ በጣም ፀያፍ በሆነ ክርስትናውም ቤዚካሊ ያንን እንትን አይልም፣ ቤተክርስቲያን ሊገባ አይፈቀድም። እና ያንንም ብታዩ ጥሩ ነው። እኔ አሁን እኔ የምኖረው ውጪ ነው እና እንደዚህ አንተ ባልከው ልክ ብዙ ነገሮች እንዴት ነው ከሰው በላይ ተንከባክበው ነው የሚይዙት፣ የውጭ ዓለም ላይ ማለት ነው። እኔ ያለሁበት ጋ እንደዛ ነው እና ይሄ ያን ያክል የማይሆን ነገር የሚነኩበት እድል በጣም ጠባብ ነው። አንተ ወኪ ዘህ በምትወጣባቸው ታይም ላይ ነው ሌላ ነገሮችን እንኳን እንዴት ነው አፀያፊ የሚባሉት ነገሮች እንኳን ከነኩ የሚሆነው እና ከመጸለያ ቦታ ላይ ካራቅ ነው እና በቃ ጀስት እዛ ቤት ውስጥ ብቻ እንዲሆን ካደረግ ነው። መፀለያ ቦታ ካላደረስ ነው የምንጸልይበት የራሳችን የሆነ ክፍል ካለን እና በዛ ችግር አለው። እዛ አካባቢ ካልደረሰ በእሱ ጉዳይ ዑለማዎች ጋር ላፍ አለ። ሁሱ በደንብ እሱን ኤክስፕሌን የምታደርግላት ደስ ይለኛል። ይሄ ኪፕ ማድረግ ከእነዚህ ከሶስቱ በሸሪያ የተፈቀዱ አሉ አይደለም። ከሶስቱ ውጭ ባለው አሁን እዚህ አሜሪካ ውስጥ ሁሱ ምን አለ መሰለህ፣ ውሻ ይሸጣል። ታውቃለህ ይሸጣል እንደ ፔት ያሳድጉታል ቤት ውስጥ ምናምን። ከሰው በላይ ነው አሁን እዚህ አሜሪካ የምትል ሁለተኛ ላይ ነው የሚቀመጠው ከሴት በኋላ። ትልቅ መብት ያላቸው ውሾች ናቸው ለብዙ አገልግሎት ይውላሉ እና ደግሞ በጣም ታማኝነታቸው፣ ከዛም ከብዙ አንጻር የሆነ የሰው ባህሪ የሚመስል ነገር አላቸው እና እኔ ደግሞ በጣም ነውሻ ውሻን መንከባከብ በእስልምና ቤት ውስጥ መስገጃ ቦታ ውስጥ ምናምን እንደዚህ እንዳልሽው እንደዚያ ቦታ ላይ እስካልገቡ ድረስ ውጭ ላይ ለምሳሌ ግቢ ውስጥ አለ የራሱ የሆነ ክላስ ተሰርቶለት እዚያ ውስጥ የምትሰግዱበት ቦታ እስካልተቀላቀለ ድረስ ችግር የለው። እስልምና ለሶስት ዓላማ ውሻን መንከባከብን ይፈቅዳል። ችግር የለው። አንደኛ እንዳልሽው አሁን ለጥበቃ አገልግሎት ይውላል ውሻ ለጥበቃ አገልግሎት ይቻላል። ሁለተኛ እንስሳት እንዲጠብቁላቸው ቤት እንዲጠብቅ ሊሆን ይችላል፣ እንስሳት ሊሆን ይችላል፣ ምንም ነገር እንዲጠብቅ ማድረግ ትችላላችሁ በዚህ ዓላማ ከሆነ። ሶስተኛ አደን ለአደን ይውላል፣ ለአደን ይውላል። አላህ በቁርአን ላይ ይህን ቃል በቃል ሁሉ ፈቅዷል። ሙከልቢነ ቱዓሊሙነሁነ ሚማ ዐለመኩም፣ አላህ ካሳወቃችሁ እውቀት የምታሳውቋቸው እውቀትን እንደሚይዝ እናንተ ባስተማራችሁበት መንገድ እንደሚሄድ እራሱ አላህ በቁርአን ላይ ገልጾታል። በተቻል እርሱ የያዘላችሁ ረብ ቢስሚላህ ብላችሁ አርዳችሁ ብሎ እያለ ይናገራል። ውሻ ቢይዘው እራሱ ማለት ነው ያንን ቢስሚላህ ብላችሁ ልካችሁት በአላህ ስም ብላችሁ፣ ከዚያ ውሻ አድኖ ይዞ የመጣውን አርዳችሁ መብላት ለእናንተ ይፈቀዳል ይላል። ስለዚህ ምን ታደርጋላችሁ? ቤታችሁ ውስጥ መስገጃ ቦታ ላይ መግባት የለበትም ልጋጎ ይሄ ለሃጩ ስለሚነጅስ የዛኔ ለሶላት ብቋ ይሆን የሚያ ነገር ግን ውጭ ላይ የራሱ የሆነ ክላስ አብጅታችሁለት ከእናንተ ጋር መስገጃ ቦታችሁን ላይቀላቅል አድርጋችሁ፣ ይዛኔ እሱን ለአደንነት መጠቀም ለማሳደግ፣ ለዚህ ዓላማ ከሆነ ችግር የለም። በጣም አመሰግናለሁ። እና ለምን ጊዜ ትወስጃለሽ? ለምን አንቺ ራስ ታውቂያለሽ። ወስኛች እንዳልኩት ነው። እንዴት ነው ገብቼ የመውጣበትን ነገር አይደለም የምፈልገው። ይሄ ትክክለኛ ሳውል ኮኔክት የሚያደርገውን ነገር ነው መሆን የምፈልገው። እና የራሴንም ነገሮች እያነበብኩኝ ነው። እና ደግሞ በእስልምና ያለኝን ጥያቄዎች ጽፌ ወደ ሰላሳ ነው። ይሄ እንዴት ነው አንድ ላይ ጨምቄ ነው የጠየኩት።